ካንሰር የዞዲያክ አራተኛው ምልክት በስሜታዊ ጥልቀት በመንከባከብ ተፈጥሮና በጠንካራ ውስጣዊ ስሜት ይታወቃል። ይህ ወደ ገንዘብ ሚስጥራዊነትና ብዙውን ጊዜ በጥንቃቄ የተሞላበት አቀራረብ ይተረጎማል። የካንሰር ግለሰቦች ፋይናንስ እንዴት እንደሚያዩ ይመልቀል። መንከባከብና መከላከል ካንሰሮች በተፈጥሯቸው ተንከባካቢና ተከላካይ ሲሆኑ ብዙውን ጊዜ ከራሳቸው ፍላጎት ይልቅ የሌሎችን ፍላጎት ያስቀድማሉ። ይህ ለምትወዷቸው ሰዎች የገንዘብ ዋስትና የመስጠት ፍላጎትን ሊለውጥ ይችላል። ውስጣዊ ስሜትና ስሜታዊ ብህልነት፣ ካንሰሮች ከፍተኛ ግንዛቤ ያላቸውና ብዙ ጊዜ ዋጋ ያለውና ያልሆነውን ጥሩ ግንዛቤ አላቸው። ይህ የገንዘብ ውሳኔዎችን ለማድረግ ጠቃሚ ሊሆን ይችላል። ቤት ተኮርና እሴት የሚሰጡ ካንሰሮች ብዙውን ጊዜ ቤት ተኮርና አስተማማኝና ምቹ አካባቢ ለመፍጠር ዋጋ አላቸው። በቤታቸው ውስጥ ኢንቨስት ለማድረግ ወይም በቤተሰቦቻቸው አስተማማኝ የፋይናንስ መሰረት ለመፍጠር ይሳቡ ይሆናል። ስሜታዊ ወጪ ካንሰሮች ለስሜታዊነት ስሜታዊ ሊሆኑ ይችላሉ እና ጭንቀት ሲሰማቸው ወይም በራስ የመተማመን ስሜት ሲሰማቸው ከመጠን በላይ ሊያወጡ ይችላሉ። ስጋትን መፍራት ካንሰሮች ብዙውን ጊዜ ጠንቃቃ ናቸው እና የገንዘብ አደጋዎችን ለመውሰድ ሊፈሩ ይችላሉ፤ ይህም ሀብታቸው የማሳደግ አቅማቸውን ይገድባል። ከመጠን በላይ መተሳሰብ ካንሰሮች በጣም ርኅራ ያላቸውና ለጓደኞች ወይም ለቤተሰብ አባላት ገንዘብ ለማበደር በጣም ፈጣን ሊሆኑ ይችላሉ፣ ምንም እንኳን የገንዘብ ጥበብ አይሆንም። ለፋይናንሻል ደህንነት ቅድሚያ ይስጡ። ለራስና ለምትወዳቸው ሰዎች መረጋጋትና ደህንነት የሚሰጥ ጠንካራ የፋይናንስ መሰረት በመገንባል ላይ ያተኩሩ። ስሜቶን ያዳምጡ። የገንዘብ ውሳኔዎችን ሲያደርጉ የሆዶን ስሜት ይመኑ። ነገር ግን ግንዛቤን ከምርምርና ከተግባራዊ እቅድ ጋር ማመጣጠን። ድንበሮን ያቀናብሩ። በገንዘብ ረገድ ከሚወዳቸው ሰዎች ጋር ድንበር ማበጀትን ይማሩ። የብድር ጥያቄን ከፋይናንሻል እቅዶ ጋር የማይጣጣም ከሆነ እንቢ ማለት ምንም ችግር የለም። ኢንቨስት ማድረግን ተቀበሉ። የረጅም ጊዜ እድገትንና ደህንነትን የሚሰጡ ንብረቶች ላይ፣ እንደ ሪል ስቴት ወይም ኢንዴክስ ፈንዶች ኢንቨስት ማድረግን አስቡበት። ስለ ካንሰር እና ገንዘብ አንዳንድ ነገር ልበላችሁ። ካንሰሮች በተፈጥሮ ሩህሩህ ናቸው እና ብዙውን ጊዜ ከራሳቸው ይልቅ የሌሎችን ፍላጎት ያስቀድማሉ። የሚወዷቸውን ሰዎች በመንከባከብና የራሳቸውን የገንዘብ ደህንነት በመጠበቅ መካከል ሚዛን ማግኘት አለባቸው። ደህንነቱ የተጠበቀ የገንዘብ መሰረት በመገንባትና ድንበሮችን ማዘጋጀት በመማር ካንሰሮች በገንዘብ የተረጋጋ ና አርኪ ህይወት መፍጠር ይችላሉ። ስለዚህ ለዛሬ ካንሰር እና ገንዘብ ምን እንደሚመስል ተመልክተናል። ካንሰር የዞዲያክ አራተኛው ምልክት፣ ከሰኔ 14 እስከ ሐምሌ 15 የተወለዱ በክራብ ወይም ሸርጣን የተወከለው እና በስሜታዊ ጥልቀት፣ በመንከባከብ ተፈጥሮ እና በጠንካራ ውስጣዊ ስሜት ይታወቃል። ካንሰሮች ብዙውን ጊዜ ደህንነትንና መጽናናትን የሚመለከቱ እንደ ስሜታዊ አሳቢ እና ቤተሰብ ተኮር ግለሰቦች ተለይቶ ይታወቃሉ። በትዳር ውስጥ የካንሰር አጋሮች ሞቅ ያለና አፍቃሪ የሆነ የቤት አካባቢ ለመፍጠር የሚፈልጉ ናቸው። ለስሜት ትስስርና መቀራረብ ቅድሚያ ይሰጣሉ። ብዙውን ጊዜ ፍቅራቸውን በእንክብካቤና ድጋፍ ይገልጻሉ። ካንሰሮች የረጅም ጊዜ ግንኙነቶችንና መረጋጋትን በመገመት ታማኝና ቁርጠኝነት ይኖራቸዋል። ነገር ግን ስሜታቸው አንዳንድ ጊዜ ወደ ስሜታዊነት ወይም ከመጠን በላይ ወደ መጠበቅ ሊያመራ ይችላል። ይህም በግንኙነት ውስጥ ተግዳሮቶችን ሊፈጥር ይችላል። በትዳር ውስጥ ለመበልጸግ ካንሰሮች የመንከባከቢያ ባህሪያቸውን ከሚያደንቁና ስሜታዊ መረጋጋትን ከሚሰጡ አጋሮች ጋር ይጠቀማሉ። ተኳሃኝነት ብዙውን ጊዜ ከሌሎች የውሃ ምልክቶች ስኮርፒዮና ፒሲስ እና የምድር ምልክቶች ታውረስ ቪርጎና ካፕሪኮርን ጋር ይገናኛል፣ ይህም የሚፈልጉትን መረጋጋትና መረዳትን ሊሰጥ ይችላል። ሰላም፣ በዛሬው ቪዲዮአችን የካንሰር ኮከብ ቤተሰብና ጓደኝነት ሁኔታ እንመለከታለን። ካንሰር በጣም ስሜታዊ ምልክት ነው። በመሆኑም ለእነርሱ ከፍቅርና የፍቅር ግንኙነት ጋር በተያያዘ ስሜት በጣም ጠቃሚ ነገር ነው። ካንሰር ደግና ለሰው የሚያስቡ ናቸው። ካንሰር አሳቢነታቸው ምንም ሳይጨነቁ መግለጽ ይችላሉ። ለአጋሮቻቸው ሁል ጊዜ እነሱን የተሻለ ሊረዳቸው የሚችል ሰው ይመርጥላቸዋል። ያልተጨበጠ ሐሳብ ወይም ሲበዛ ፍላጎት ያለው አጋር በካንሰር ተቀባይነት የለውም። ካንሰሮች የተዋጣላቸው ወላጆች ናቸው። ስለ ቤተሰብ እና ስለ ቤት ይጨነቃሉ። እንዲሁም ስለ ቤት ውስጥ ምቾት ከማንኛውም ነገር በላይ ዋጋ ይሰጣሉ። የህይወት ልምዳቸውን ከቤተሰባቸው ጋር ይካፈላሉ። ከጓደኝነት አንፃር ካንሰሮች ሁል ጊዜ ለጓደኞቻቸው እርዳታ ለማድረግ ፈቃደኞች ናቸው። ጓደኞቻቸውን በጣም ያከብራሉ። ከምርጥ ጓደኞቻቸው ዝርዝር ውስጥ የመጀመሪያዎቹ ቤትን የሚወዱ ሰዎች ናቸው። ጥልቅ አሳቢነታቸው በፍቅር የተሞሉ እንዲሆኑ ያስችላቸዋል። ነገር ግን አንዳንድ ጊዜ እነርሱን ለመረዳት አስቸጋሪ ነው። በዛሬ ቪዲዮአችን የካንሰር ኮከብ ቤተሰብ እና ጓደኝነትን ተመልክተናል። ሰላም! ዛሬ ከሰኔ 14 እስከ ሐምሌ 15 የተወለዱ ሰዎች ፈታኝ ባህሪያቸውን እንመለከታለን። ካንሰሮች አምስት አይነት ፈታኝ ባህሪዎች አላቸው። የመጀመሪያው የስሜት መለዋወጥ። እነዚህ ሰዎች ሲበዛ ቁጦች ናቸው። ከካንሰሮች ጋር አንድ ሰው ስሜታቸው መቼ እንደሚለዋወጥና በምን ምክንያት እንደሚለዋወጥ ማወቅ አይችልም። ይህም ቶሎ ግልፍተኛ እንዲሆኑና ባህሪያቸው እንዳይገመት ያደርጋሉ። ሁለተኛው ባለቤትነት ከግዛታቸው ጋር በተያያዘ በካንሰር የተወለዱ ሰዎች በጣም ፈጣን እና ከሌሎች ምልክቶች ይልቅ የባለቤትነት ስሜት ያላቸው ናቸው። በፍቅር እና በቁሳቁስ ንብረት አንጻር እነዚህ ሰዎች ከፍተኛ የባለቤትነት ስሜት አላቸው። ሶስተኛው ራስ ወዳድነት በካንሰር የተወለዱ ሰዎች አብዛኛውን ጊዜ ራስ ወዳድና ስለ ራሳቸው ስለ ራሳቸው ብቻ የሚጨነቁ ተደርገው ይታያሉ። ይህ ባህሪያቸው ስለ ራሳቸው ብቻ ከማሰብ የመነጨ ወይም በተለይ ስለ ራሳቸው ነገሮች ብቻ ስለሚያስቡ ነው። ሆኖም ግን በሌሎች ጊዜያት ሲበዛ ትኩረት የሚሰጡና ሰዎችን የሚወዱ ተንከባካቢ ሰዎች ናቸው። አራተኛው ራስን ማምለክ። በካንሰር የተወለዱ ሰዎች ራሳቸውን ያመልካሉ። አንዳንድ ጊዜ ራሳቸውን ከማንኛውም ነገር በላይ የሚወዱ ናቸው። እንዲሁም ተግባራቸው ሁሉ የሚያመለክተው ለራሳቸው ያላቸውን ፍቅርና ራስን መውደድ። የመጨረሻው የካንሰር ፈታኝ ባህሪ ሲበዛ ተቀራቃሪነት። ከውጭ ሲታዩ አስቸጋሪ ቢመስሉም በካንሰር የተወለዱ ሰዎች ስሜታቸው ቶሎ የሚነካ በተፈጥሯቸው ስሜታዊ ሲሆኑ መገለል፣ መውደቅ ወይም መጎዳት በጣም ይከብዳቸዋል። የካንሰር ደካማ ጎኖች አንደኛ ከመጠን በላይ የመነካካት ስሜት። ካንሰሮች በቀላሉ ነገሮችን ወደ ልብ የሚወስዱ ከፍተኛ ስሜት ያላቸው ግለሰቦች ናቸው። ይህ ስሜታዊነት ከሁኔታው ጋር ተመጣጣኝ ያልሆነ የሚመስሉ ስሜቶችንና ስሜታዊ ስሜቶችን ያስከትላል። ሁለተኛ፣ ስሜታዊነት። የጨረቃ ተጽዕኖ ካንሰሮችን የሚለዋወጥ ስሜቶችን ሊያጋጥማቸው ይችላል። ጥልቅ ግንኙነት ያላቸው እና የሚንከባከቧቸው ቀናት ሊኖራቸው ይችላል። ነገር ግን ሌላ ጊዜ ራሳቸውን ያገለሉ ወይም ሊበሳጩ ይችላሉ። ይህም ሌሎች ስሜታቸውን ለመረዳት አስቸጋሪ ያደርገዋል። ሶስተኛ፣ ቁርጠኝነት ካንሰሮች ብዙውን ጊዜ በግንኙነታቸው ውስጥ ደህንነትን ይፈልጋሉ እና ከልክ በላይ መተሳሰር ወይም በሚወዷቸው ሰዎች ላይ ጥገኛ ሊሆኑ ይችላሉ ይህ የሙጥኝነቱ አንዳንድ ጊዜ ሰዎችን ከማቀራረብ ይልቅ ሊገፋቸው ይችላል። አራተኛ ወደ ሼል ማፈግፈግ፣ ውጥረት ወይም ግጭት ሲያጋጥማቸው ካንሰሮች ጉዳዮችን ፊት ለፊት ከመጋፈጥ ይልቅ ወደ ሼል ያፈሳሉ። ይህ መራቅ ወደ ያልተፈቱ ችግሮችና በግንኙነቶች ውስጥ አለመግባባቶችን ሊያስከትል ይችላል። አምስተኛ ለስህተቱ መንከባከብ የመንከባከብ ባህሪያቸው ጥንካሬ ቢሆንም ካንሰሮች አንዳንድ ጊዜ ደህንነታቸውን ለመጉዳት ከራሳቸው ይልቅ የሌሎችን ፍላጎት ማስቀደም ይችላሉ። ለራሳቸው እንክብካቤን ችላ ሊሉ ወይም አድናቆት እንደሌላቸው ከተሰማቸው ቂም ሊሰማቸው ይችላል። ስድስተኛ ለመልቀቅ መቸገር ካንሰሮች ከሌሎች ምልክቶች የበለጠ ትዝታዎችን ስሜቶችንና ያለፉ ግንኙነቶችን ይይዛሉ። ይህ አባሪ ወደፊት ለመራመድ እና አዳዲስ ልምዶችን ለመቀበል አቅማቸውን ሊያደናቅፍ ይችላል። ሰባተኛው፣ መከላከያ በስሜታዊነታቸው ምክንያት ካንሰሮች ትችት ወይም ማስፈራሪያ ሲሰማቸው መከላከያ ሊሆኑ ይችላሉ። ይህ መከላከያ በግንኙነት ውስጥ እንቅፋት ይፈጥራል እና ከሌሎች ጋር ግልጽ ውይይትን ሊያደናቅፍ ይችላል። እነዚህ ድክመቶችን በመቀበል የካንሰር ግለሰቦች በግል እድገታቸው ላይ ሊሰሩና በስሜታዊ ህይወታቸውና ግንኙነታቸው ውስጥ ሚዛናዊ እንዲሆኑ ጥረት ማድረግ ይችላሉ። እነዚህ ተግዳሮቶች በሚፈታበት ጊዜ ጥንካሬያቸውን መቀበል ወደ ጤናማ ግንኙነቶችና የበለጠ ስሜታዊ ጥንካሬን ያመጣል። በዛሬ ቪዲዮአችን የካንሰር ደካማ ጎኑን ቃኝተናል። ካንሰር የውሃ ምልክት ነው እና በዚህ ምልክት ስር የተወለዱ ግለሰቦች በስሜታዊ ጥልቀት፣ በስሜታዊነትና በመንከባከብ ተፈጥሮ ይታወቃሉ። የፍቅር ተኳዋኝነትን በተመለከተ ካንሰር ከሌሎች ጋር ተግዳሮቶችን በሚጋፈጥበት ጊዜ ከተወሰኑ የዞዲያክ ምልክቶች ጋር በደንብ ይስማማል። ከሌሎች ምልክቶች ጋር የካንሰር ተኳዋኝነት አጭር መግለጫን እንመልከት። በጣም የሚስማሙ ምልክቶች፣ አንደኛ ታውረስ። ሁለቱም በግንኙነቶች ውስጥ ተንከባካቢና ዋጋ ያላቸው ደህንነት ናቸው። ታውረስ መረጋጋትን ይሰጣል፣ ካንሰር ደግሞ ስሜታዊ ጥልቀት ይሰጣል። ሁለተኛ ቪርጎ። የቪርጎ ተግባራዊነት የካንሰርን ስሜታዊ የተፈጥሮ ያሟላል። እሱ ሚዛናዊና ደጋፊ ግንኙነት መፍጠር ይችላል። ሶስተኛ ስኮርፒዮ፣ ይህ ስሜት ቀስቃሽ እና ኃይለኛ ጥንድ ነው። ሁለቱም ምልክቶች ጥልቅ ስሜታዊ ናቸው እና አንዳቸው የሌላውን ፍላጎት መረዳት ይችላሉ። አራተኛ ፒስስ፣ ፒስስ ሌላው የውሃ ምልክት ፒስስ እና ካንሰር ጥልቅ የሆነ ስሜታዊ ትስስር እና ሊታወቅ የሚችል ግንዛቤን ይጋራሉ፣ ይህም የፍቅር ግንኙነት ይፈጥራል። በመጠኑ የሚስማሙ ምልክቶች አንደኛ ካፕሪኮርን። የካፕሪኮርን ምኞትና ተግባራዊነት ለካንሰር ደህንነት ሊሰጥ ይችላል፣ ነገር ግን በስሜታዊ ግንኙነት ላይ መስራት አለባቸው። ሁለተኛ ሊዮ የሊዮ ውጫዊ ተፈጥሮ ካንሰር ከቅርፊቱ እንዲወጣ ሊረዳው ይችላል፣ ነገር ግን በሊዮ ትኩረት ፍላጎትና በካንሰር መቀራረብ መካከል ያለውን ሚዛን ማግኘት አለባቸው። ሶስተኛ ሊብራ የሊብራ ውበትና ማህበራዊነት ካንሰርን ሊስብ ይችላል፣ ነገር ግን አንዳቸው የሌላውን ስሜት ፍላጎት በመረዳት ላይ መስራት ያስፈልጋቸዋል። ተኳሃኝ ያልሆኑ ምልክቶች። አንደኛ ኤሪስ፣ የኤሪስ ግልፍተኛ ግልፍተኛና ጀብደኝነት ተፈጥሮ ከካንሰር ደህንነትና መረጋጋት ፍላጎት ጋር ሊጋጭ ይችላል። ሁለተኛ ጄሚኒ፣ የጄምኒ የነጻነት ፍላጎትና ልዩነት ከካንሰር ፍላጎት ጋር ላይስማማ ይችላል። ሶስተኛ ሳጂታሪያስ ሳጂታሪየስ ነፃነትንና ጀብዱን ከፍ አድርገው ይመለከታል። ይህም ከካንሰር መቀራረብና ስሜታዊ ትስስር ጋር ሊጋጭ ይችላል። አራተኛ አኳሪየስ፣ አኳሪየስ ለግንኙነት ያለው ያልተለመደ አቀራረብ የካንሰርን የስሜት መቀራረብ ፍላጎት ሊፈታተን ይችላል። ማጠቃለያ የኮከብ ቆጠራ ተከዋኝነት በግንኙነት ተለዋዋጭነት ላይ ግንዛቤዎችን ሊሰጥ ቢችልም የግለሰብ ስብና ልምዶችና ጥረቶች ለማንኛውም ግንኙነት ስኬት ጉልህ ሚና እንደሚጫወቱ ማስታወሱ አስፈላጊ ነው። ክፍት ግንኙነቶች እና የጋራ መግባባት የሚነሱትን ማንኛውም ፈተናዎች ለመዳሰስ ቁልፍ ናቸው። በዛር ቪዲዮአችን የካንሰር ኮከብ በጣም የሚስማሙ ምልክቶች፣ በመጠኑ የሚስማሙ እና ተኳኋኝ ያልሆኑ ምልክቶችን ተመልክተናል። ሰላም፣ ዛሬ ከሰኔ 14 እስከ ሐምሌ 15 የተወለዱ ሰዎች ጥንካሬያቸውን እንመለከታለን። ካንሰሮች አምስት አይነት ጥንካሬ አላቸው። የመጀመሪያው ታማኝነት። በካንሰር የተወለዱ ሰዎች ሲበዛ ስሜታዊና ታማኝ ናቸው። አንድ ጊዜ ቁርጠኛ ከሆኑ ወይም ከአንዳንድ ጉዳዮች ጋር ከተገናኙ ለነገሮቹ ታማኝ ይሆናሉ። እንዲሁም ቁርጠኝነታቸው በሌሎች ዘመናቸው ሁሉ ያሳያሉ። ሁለተኛው ተንከባካቢነት። በካንሰር የተወለዱ ሰዎች ታማኝና ስሜታቸውን የሚገልጹ ሲበዛ የሚጨነቁ አጋሮች፣ ወላጆች፣ ልጆች ወይም አለቃዎች ናቸው። ስለ ሰዎች ጥቃቅን ጉዳዮች በመጨነቅ እነዚህን ጥቃቅን ጉዳዮችም ያስታውሷቸዋል። ሶስተኛው መደገፍ። እነዚህ ሲበዛ በሰዎች የሚደገፉ ሰዎች በመልካም ሁኔታ ላይ እንድትሆኑ ሊረዳችሁ ይችላሉ። አንድም ፕሮጀክት እንደ ሰራተኛ መጠናቀቁን ብቻ ሳይሆን የሚፈልጉት በባለቤትነት ስሜት ነው። በግል ህይወታቸው ሙሉ በሙሉ ለእያንዳንዱ ነገር በሌሎች ድጋፍ ላይ ህይወታቸው የተመሰረተ ነው። እነዚህ ሰዎች በማንኛውም ሁኔታ ውስጥ ሊታመኑ የሚችሉ ሰዎች ናቸው። አራተኛው ምላሽ ሰጪነት በካንሰር የተወለዱ ሰዎች ምላሽ ሰጪዎች ናቸው። ለማንኛውም አይነት የእርዳታ ጥሪ ምላሽ መስጠት የሚችሉ ሰዎች ናቸው። በመሆኑም እምነት ሊጣልባቸው ከሚችሉ ሰዎች ውስጥ ዋነኞቹ ናቸው። የመጨረሻው የካንሰር ጥንካሬ አዲስ ሁኔታን መለማመድ ነው። ይህ ምልክት የፈሳሽ ውሃ ምልክት በመሆኑ ደረቅ አይደሉም። በካንሰር የተወለዱ ሰዎች ተለዋዋጭና ሲበዛ ነገሮችን መለማመድ የሚችሉ ናቸው። በምንም አይነት ሁኔታ ተለዋዋጭና እራሳቸውን ከሁኔታዎች ጋር ማለማመድ ይችሉበታል። ካንሰር የዞዲያክ አራተኛው ምልክት በስሜታዊ ጥልቀት በመንከባከብ ባህሪያትና ከቤትና ከቤተሰብ ጋር ጠንካራ ግንኙነት በመኖሩ ይታወቃል። ካንሰርን የሚገልጹ አንዳንድ ቁልፍ ባህሪያትን እንመልከት። ካንሰር የውሃ ምልክት ሲሆን ይህም ስሜትን፣ ውስጣዊ ስሜትንና ስሜታዊነትን ያመለክታል። የውሃ ምልክቶች ብዙውን ጊዜ ከስሜቶችና ከንቃተ ሕሊና ጋር የተቆራኙ ናቸው። ይህም የካንሰር ግለሰቦችን በጥልቅ እንዲረዱና በዙሪያቸው ካለው ስሜታዊ ሞገድ ጋር እንዲስማሙ ያደርጋቸዋል። ጨረቃ የካንሰር ገዢ የሰማይ አካል ነች። ጨረቃ ስሜትን፣ ደመነፍስን እና የእናቶችን ጉልበትን ይወክላል። ይህም ካንሰሮች የሌሎችን ፍላጎት እንዲንከባከቡ፣ እንዲጠብቁና እንዲጠነቀቁ ያደርጋል። የካንሰር ምልክት ሸርጣን ነው። ይህ የነርሱን የመከላከያ ተፈጥሮን ያመለክታል። ልክ ሸርጣን እራሱን ለመከላከል ጠንካራ ሽፋን እንዳለ ሁሉ ካንሰሮችም ብዙ ጊዜ ውጫዊ ገጽታ አላቸው፣ ነገር ግን ለስላሳና ለውስጡ ተጋላጭ ነው። ማስፈራራት ሲሰማቸው ወደ ዛሎቻቸው ሊያፈገፍጉ ይችላሉ። ካንሰር ተነሳሽነትና አመራርን የሚያመለክት ካርዲናል ምልክት ነው። ካርዲናል ምልክቶች አዳዲስ ፕሮጀክቶችን በመጀመር እና እርምጃ ለመውሰድ ባላቸው ችሎታ ይታወቃሉ። ይህም ካንሰሮችን ለራሳቸውና ለሚወዳቸው ሰዎች ደህንነቱ የተጠበቀና መንከባከያ አካባቢን ለመፍጠር ንቁ ተሳትፈው ያደርጋሉ። ካንሰሮች ብዙውን ጊዜ እንደ ተቆርቋሪ አስተዋይና ርህራሄ ይገለጻሉ። በጠንካራ ስሜታዊ ብልህነት እና የሌሎችን ስሜት የመረዳ ችሎታ ይታወቃሉ። የመንከባከብ ተፈጥሯቸው ጥሩ ተንከባካቢ እና ደጋፊ ጓደኞች ያደርጋቸዋል። ሆኖም በስሜታዊነታቸው ምክንያት ስሜታቸው ሊሰማቸው ወይም በቀላሉ ሊጎዱ ይችላሉ። ካንሰሮች ብዙ ጥንካሬ ሲኖሯቸው ጥልቅ በሆነ ስሜታዊ ፍላጎታቸው የተነሳ ከመተማመን ወይም ከመጥበቅ ጋር ሊታገሉ ይችላሉ። የእነሱ ስሜታዊነት እንዲሁ ነገሮችን በግል እንዲወስዱ ወይም የሚወስዳቸውን ሰዎች ከልክ በላይ እንዲጠብቁ ያደርጋቸዋል። በአጠቃላይ ካንሰር አሳዳጊና ስሜታዊ መንፈስን ያቀፈ ነው። ይህም ከቤተሰቦቻቸውና ከማህበረሰባቸው ጋር ጥልቅ ግንኙነት እንዲኖራቸው ያደርጋል። ከሌሎች ጋር የመተሳሰብ ችሎታቸው ጠንካራ ትስስር እንዲፈጥሩ ያስችላቸዋል። የጥበቃ ባህሪያቸው ደህንነታቸው የተጠበቀና የሚወዷቸው እንዲስማማቸው ያደርጋል። በዛሬ ቪዲዮአችን የካንሰር ኮከብ ልዩ ባህሪያቸውን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ ላይክ እና ለሌሎች ማጋራት እንዳትረሱ። በቀጣይ በሊዮ ቪዲዮ እንመለሳለን።